ሰላም ጠና ይስጥልኝ፣ አድማጭ ተመልካቾች እንደምን አረፈዳችሁ። የዕለተ ረቡዕ የግንቦት 13 2017 ሰበርናም አበይት ዜናዎችን ይዤ ቀርቤ አለሁ። በቅድሚያም አርዕስት ዜናዎቹን በማስቀደም እጀምራለሁ። ዶክተሮች በመንግስት በቀጥታ በብሔራዊ ቴሌቪዥን ማስፈራሪያና ዛቻም ደረሰባቸው። የኢትዮጵያ መንግስት ዶክተሮችን የሙሉ ለሙሉ አድማ ማድረጋቸውን ተከትሎ ወደ ስራ የማትመለሱ ከሆነ የስራ ፍቃዳችሁን ነጥቄ ወደ እስር ቤት ይወረውራቸዋል፣ ብለዋል። ዶክተሮችም ወይ ፍንክች ብለዋል ለመንግስት መግለጫ ምላሽ ሰጥተዋል። ህዝቡ በየሆስፒታሉም እያለቀሰ ይገኛል። አድማው ቀጥሏል። በዚህ ጉዳይ የያዝነውን ዝርዝር ዘገባም እናስደምጣቸዋለን። ፖለቲከኛ ልደቱ አያሌው የኢትዮጵያ ህዝብን መተቸታቸው ተሰምቷል። አቶ ልደቱ ሲናገሩን በአጭሩም የኢትዮጵያ ህዝብ ስለራሱ ያለው ግምት የተሳሳተ ነው ብለዋል። ራሱን እንደ ብቁ ህዝብ፣ ራሱን እንደ አዋቂ ህዝብ እንደ ጥሩ ህዝብ አድርጎም ነው የሚቆጥረው። እውነታው ግን ይህ አይደለም ብለዋል። በተለይ ከፖለቲካ አንጻር አያይዘን ስናየው የኢትዮጵያ ህዝብ የለውጥ ኃይል አይደለም። የኢትዮጵያ ህዝብ ለአገዛዞም የተመቸ ነው፣ ለጭቆና የተመቸ ህዝብ ነው ሲሉም የኢትዮጵያ ህዝብን ተችተዋል። ለዚህም ነው በእንዲህ አይነት ደካማናም አምባገነን መንግስት እየተመራ የቀጠለው ሲሉም አቶ ልደቱ በብዙዎች ሙገሳ የተቸረው ንግግር አድርገዋል። በዝርዝር እንመለከተዋለን። በሌላ በኩል በአማራ ክልል የሚደረገው ውጊያም ተጧጡፎ ቀጥሏል። በወሎ የብልጽግና ጦር በፋኖ ኃይሎች መብረቃዊ ጥቃት ደርሶበታል። በጎንደር የፋኖ ኃይሎች በአገዛዙ ካምፕ ገብተው በክላሽ በቦምብና በብሬን የአገዛዙን ጦር አደባይተውታል። በላስታ ከ200 በላይ የሚደርሱም የብልጽግና ወታደሮች የእሳት እራት ሆነዋል። ጎጄም አጭዶ እየከመረ ነው። የብልጽግናን ኃይል ከምሽጉ ድረስ ገብተው ያደባዩት የብሔራዊ ኃይሉ የበላይ ዘለቀ ልጆች ይህንን ፓትሮሊየም ቀጨም አድርገውታል። በጥቅሉ ከግንባር የተሰሙ በርከት ያሉ የጦር ግንባር መረጃዎችን ይዘናል፣ እናስደምጣችኋለን። አነጋጋሪው የብልጽግና ሰነድም እጃችን ገብቷል። ብዙ ሚስጥር በያዘው በዚህ ሰነድም ብልጽግና ጠላቶች የተደራጅተው በትጥቅ ትግልና በአመጽ ስልጣን ሊቀሙኝ ነው ሲልም በሰነድ የተደገፈ አስተያየት ሰጥቷል። ዝርዝሩን እንመለከተዋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ በአርስተ ዜናም ያደመጣችሁትን መረጃዎች ወደ እናንተ ለማደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማሽ ተመልካቾች ቪዲዮን ላይክ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች ድል ለጀግኖቹም ያላችሁ ለህዝብ ሲሉ ጫካ የገቡትን ታጊያዎች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው አብራችሁኝ ቆዩ። ዳሚ ወደ አደረግኩት ዘገባ አልፋለሁ። የጤና ሚኒስትር ዴኤታው በብሔራዊ ቴሌቪዥን ቀርበው ዶክተሮችን አስፈራሩ። ይሄ የጤና ሚኒስትር ዴኤታው የተባለ ግለሰብ በሀገሪቱ የብሔራዊ ቴሌቪዥን ቀርበም የዶክተሮችን ጥያቄም ለማፈን ሲሞክር ተስተውሏል። ይህ ዶክተር ደረጀ ድጉማ የተባለው የጤና ሚኒስትር ዴኤታ ከቀናት በፊት በዚሁ ጣቢያ ቀርባ ማንም የጤና ባለሙያ አድማ ያደረገ አካል የለም፣ ሁሉም ነገር እንደ በፊቱ ነው ሲሉ የወሸከቱትን የጤና ሚኒስትሯን ዶክተር መቅደስ ዳቤን ቃል በመሻር የጤና ባለሙያዎች አድማ ማድረጋቸውንም አምኗል። የጤና ሚኒስትሯና የጤና ሚኒስትር ዴኤታው ውሸታቸውን እንኳን ተመካክረው የማይዋሹበት ሀገር ላይ ነው እየኖርን ያለነው። ታዲያ ይህ የጤና ሚኒስትር ዴኤታው በቀጥታ በቴሌቪዥን ቀርቦ በሰጠው ማስፈራሪያና ምዛቻ የጤና ባለሙያዎችን የዳቦ ጥያቄም ወደ ፖለቲካዊ ጥያቄ በመቀየር ወደ ስራ የማትመለሱ ከሆነ የስራ ፈቃዳችሁን ቀምተን ተጨማሪ ሕጋዊ እርምጃ እንወስድባችኋለን ሲልም ዝተዋል። ድርጅቱ እንግዲህ ማህበረሰቡ እንዲቀጣ ማድረግ፣ ስቃይና ሞት እንዲመጣ ማድረግ ስለሆነ ይሄ በቀጥታ ባለሙያዎቻቸው ባለሙያዎቻችን አውቆ ላያደረጉ ትችላሉ። አንዳንዱ ሳያቅ በእንዲህ አይነት ብሩስ የሚገባ አለ። አንዳንዱ ግን ለጠላት መጠቀሚያ የሚሆንም ጤና ባለሙያ ይጠፋል ብለን እናስብም። አሁንም ግን ውሱን ያልገቡዋለሁ። ስለዚህ በቀጣይነት የምንወስደው ህጋዊና አስተዳደራዊ እርምጃ አንደኛ በአስቸኳይ መምጣት አለባቸው። ካልመጡ ግን ያው የፕሮፌሽናል ላይሰንስ አለ፣ ላይሰንሳቸውን ይዞ መቀጠል እንደሚከብድ በዚሁ መናገር ፈልጋለሁ። የሙያ ፍቃድ ማለት ነው። ከዚያም ባሻገር ትምህርት ላይ ያሉ አለው። ስለዚህ በሬዚደንትም ሊሆኑ ይችላል፣ የሜዲካል ኢንተርኖችም ሊሆኑ ይችላል። በትምህርት ገበታቸው ለመቀጠልም ከባድ ነው የሚሆነው ማለት ነው። ትምህርት ማቋረጥም ሊመጣ ስለሚችል በእርግጠኝነት ጤና ሙያተኞቻችን ይህንን ጥሪ ተቀብሎ እንደሚመጡ እርግጠኛ ነን። ካልመጡ ግን እነዚህ ህጋዊና አስተዳደራዊ እርምጃዎች ጤና ባለሙያ ሆነው መቀጠል እስከማይችሉ ድረስ መንግስት እንደሚወስድ በዚሁ ማሳሰብና መናገር የዶክተሮቹ ማህበርም የሚከተለውን ምላሽ ምላሽ ሰጥቷል። የፖለቲካ ቁማር እኛን አይመለከተንም በማለት የሚጀምረው የጤና ባለሙያዎቹ መልእክት እንዲህ በማለት ይናገራል። በሀገራችን ኢትዮጵያ አሁን ላይም ሁሉም ነገር እንደ ፖለቲካም እየተቆጠረ ይገኛል። ይህንን እያደረገ ያለው ደግሞ መንግስትና መንግስት ብቻ ነው። የጤና ባለሙያ ዳቦ መግዛት አቃተን፣ መኖር አልቻልንም የሚል ጥያቄን ያለን እንጂ ሌላ ምንም አይነት ተልእኮ የለንም። እኛ ፖለቲከኛ አይደለንም። የፖለቲካ ሀሳባችሁን እኛ ላይ አታዙሩ ብን ጥያቄያችንም ግልጽና ግልጽ ነው። መንግስት ጥያቄያችንን ለመመለስ ምንም አይነት ፈቃደኝነት አይታይበትም። ይልቁንም በማሰርና በሌሎች የኃይል እርምጃዎች ነገሩን ወደ ለየለት አመፅ እየወሰደው ነው። መብቱን እየጠየቀ ያለ ባለሙያም እስራት አይገባውም። ፖለቲከኞች የእኛን ጉዳይ ለአላማችሁ ማስኬጃም እንድታደርጉት እኛ አልፈቀድንም። ይህ የመብት ጥያቄ የጤና ባለሙያዎች ብቻ ነው። በዚህ ላይ የተሰማራችሁ የፖለቲካ ሰዎች ካላችሁ ቆንጃችሁንም አንሱም። ውድ የጤና ባለሙያ የሙያ አጋሮቻችን ከመቼውም በላይ በሳልነትና ምጥንካሬም ከእኛም ይጠበቃል። ጥያቄያችን ይመለስ፣ ባርነት ይቁም፣ መቼም ትግላችንን አናቁምም ሲሉም የጤና ባለሙያዎች ማህበር መልእክታቸውን እንዲሁም ምላሻቸውን ለመንግስት አስተላልፈዋል። ይሁንና መንግስት አሁንም እስርና ድብደባውን ቀጥሏል። በዶክተሮች ላይም ወታደር አሰማርቶባቸዋል። ስራ ያቆሙ ዶክተሮችንም ተከትሎ መንግስት ውስጥ እነሱን ለመተካት ከሺህ ብር እስከ ሺህ ብር የስራ ቅጥር ማውጣቱም ተነግሯል። ከዚህ ጋር በተያዘ ከሰሞኑን በኢትዮጵያ እየተካሄዱ ስለሚገኙ ሁኔታዎች አስተያየት የሰጡት ፖለቲከኛ ልደቱ አያሌው ከቢቢሲ ጋር ቆይት አድርገዋል። የቢቢሲ ጋዜጠኛ ፕሮፌሰር መስፍን የኢትዮጵያ ህዝብ ሙትልኝ እንጂ ልሙትልህ የማይል ነው ይሉ ነበር። አንተ የኢትዮጵያ ህዝብን እንዴት ትገልጸዋለህ? የሚል ጥያቄም አቅርቦላቸው ነበር። ልደቱም ምላሻቸው ይህ ነበር በአጭሩ የ የኢትዮጵያ ህዝብ ስለ ራሱ ያለው ግምት የተሳሳተ ነው። ራሱን እንደ በቃ ህዝብ፣ ራሱን እንደ አዋቂ ህዝብ፣ እንደ ጥሩ ህዝብ አድርጎም ነው የሚቆጥረው። እውነታው ግን ይህ አይደለም። በተለይ ከፖለቲካ አንጻር አያይዘን ስናየው የኢትዮጵያ ህዝብ የለውጥ ኃይል አይደለም። የኢትዮጵያ ህዝብ ለአገዛዙ እየተመቸ ለጭቆና የተመቸ ህዝብ ነው። ለዚህም ነው በእንዲህ አይነት ደካማና አምባገነን መንግስት እየተመራ የቀጠለው፣ ሲሉ አቶ ልደቱ አያሌው የኢትዮጵያን ህዝብ ተበጅተዋል በእርግጥ የልደቱ አያሌው ንግግር እውነታ አለው። በርከት ያሉ ሰዎችም ለልደቱ አያሌው ንግግር ጥሩ ምላሽ ሰጥተዋል። እውነታውን ስንመለከተው ጎረቤት ሱዳን እንኳን ህዝቡ ዳቦ ላይ ስሙን የተጨመረ ብሎም መንግስት የገለበጠበትን ሁኔታ እንመለከታለን። ወደ ሀገራችን ኢትዮጵያ ስንመለስ ግን እየተገደለም እየተፈናቀለም እንደ ሁለተኛና እንደ ሶስተኛ ዜጋም እየተቆጠረ እንኳን ዝም ጭጭ ብሎ ለአገዛዙ ተመችቶም የሚኖር ህዝብ እንዳለም ማስተዋሉ ቀ።

አሁን በቀጥታ ወደ ብልጽግና ሚስጢራዊ ሰነድ ወደ ተመለከተው ጉዳያችን አልፋለሁ። ብልጽግና ጠላቶች የተደራጅተው በትጥቅ ትግልና በአመፅ ስልጣን ሊቀሙኝ ነው ሲል በሰነድ የተደገፈ አስተያየት ሰጠ። የብልጽግናው አገዛዝ በየደረጃ ያሉ አመራሮችን ያግዝልኛል በሚል የጠላት አዲሱ የትግል ስልትና የመመከቻ አቅጣጫ በሚል ርዕስ ሰነድ አዘጋጅተዋል። ይህ ሰነድ መግቢያውን ጨምሮ አምስት ክፍሎች ያሉት ሲሆን የተዘጋጀውን በብልጽግና ፓርቲም ዋና ጽህፈት ቤት ነው ሰነዱ በመግቢያው ላይ የብልጽግና አገዛዝ በተለያዩ መስኮች አመርቂ ውጤቶችን ማስመዝገቡን ያነሳል እነዚህ የብልጽግና አመርቂ ውጤቶችን ሀገሬው የሚረዳቸው ኢትዮጵያን ላለፉት ሰባት ዓመታት በጦርነት መማገዱን ህዝቡን በኑሮ ውድነት ማማሱን ሀያ ሚሊዮን የማህበረሰቡን ክፍል ማስራቡን በሚሊዮን የሚቆጠሩ ከቤት ንብረት ማፈናቀል ወጣቱን ከትምህርት ቤት እያፈሱ ለማያልቅ ጦርነት መጋበዝ በሚል መሆኑም ሀቅ ነው ብልጽግና በሰነዱ ይቀጥልና ም ጠላት፣ የእስካሁኑም አካሄዱና ሙከራዎቹ የሚፈልገውን ውጤት ስላላስገኙለት የስልት ለውጥ የማድረግ የጠላት የጠላት ወዳጄ ነው በሚል የማሰባሰብና የመቀናጀት እንዲሁም በአፍራሽ ተግባራት ላይ የመተባበር አዝማሚያም በስፋት እየታየ ነው ይላል። ከእነዚህ የጠላት ጥረቶች መካከል አንዱ ፖለቲካዊ ይዘት ያለው ማህበራዊ ንቅናቄም እየሰፋ መምጣቱ ነው። ከእነዚህ ንቅናቄዎች በመጀመሪያም የሙያ የሃይማኖት ወይንም የሲቪክ ጉዳዮች ሽፋን አንድ ይዘው እነሱ ቢሆንም በመሰረቱ የመንግስት ስልጣንን ለማዳከም የህዝቡን እምነት ለመሸርሸርና የህጋዊ ቀውስ ለመፍጠር በሚያስችል ስልታዊ መንገድ የተቀየሱ ናቸው ሲል ይቀጥላል። በትጥቅ ትግልም ሆነ በህጋዊ የፖለቲካ ፉክክር አላማቸውን ማሳካት ያልቻሉ የፖለቲካ ኃይሎች ቅሬታም አላቸው ብለው ያሰቧቸውን የህብረተሰቡ ክፍሎችና ባለሙያዎች፣ ማህበራት፣ ተማሪዎችንና የሃይማኖት ተቋማትን በመሳሰሉ የተደራጁም የህብረተሰብ ክፍሎች በመጠቀም ህዝባዊ አመፅ ለማስነሳት እየሞከሩ ሊመከሩ ነው፣ ሲልም ይገልጻል። በዚህም ህዝባዊ አመጽ ለማስነሳት የተለያዩ ማህበራዊ ንቅናቄዎችን ጀምረዋል። እስካሁን ባለው ሁኔታም ጎልቶ የታየው የጤና ባለሙያዎች እንቅስቃሴም ነው። እንደዚህ አይነት አሉታዊ ንቅናቄዎች ብዙውን ጊዜ ህጋዊ የሆነ ቅሬታዎችን በመጠቀም በማህበራዊ ሚዲያም የተሳሳቱ መረጃዎችን በማሰራጨትና በዜጎችና በመንግስት መካከል ጥላቻ በመፍጠር ይታወቃሉ፣ ሲልም የብልጽግና ሚስጥራዊ ሰነድ ይቀጥላል። ስለሆነም እንደዚህ አይነት ሁኔታ ሁኔታዎችን ሳንነቅ ተገቢውን መከላከልና ቁጥጥር ልናደርግበት ይገባል ሲሉም የስጋቱን ጥግ በሰነዱ ላይ አስፍረዋል። ለዚህም የተቀናጀ ስራ መስራት እንዳለባቸው አመራሮቹን አስጠንቅቋል። በትጥቅ ትግል መንግስታትን ሊጥሉ ያልቻሉም አካላት የትግል ስልት አድርገው በመንግስት ውስጥ በሚኖሩ ክፍተቶች በህዝብ ኃይል መንግስትን ወደ መጣል ስሌት ተቀይሯል በሚልም ተነስተዋል ሲል ሰነዱ ይቀጥላል። በአመፁም የመንግስትን ህዝባዊ መሰረት በማዳከል ህዝባዊ ድጋፋቸውን ለማጠናከር እየታለመ ነው። የውጭ ጠላቶቻችን ቀጥተኛ ጦርነትን ከመክፈት ይልቅ ነባራዊ የቴክኖሎጂ ለውጥና አቅምን መጠቀምን መርጠዋል በማለትም ያብራራል። እንዲሁም ጠላት ያላቸውን አካላት ውስጣዊ መከፋፈልና ባንዳዎችን በመጠቀም የሚደረግ ኢሲሜትሪክ ጦርነት የተሻለ አማራጭ ነው ማለታቸውንም ያነሳል። መንግስት የህዝቡን ድጋፍ ቅቡልነት ሲያጣም ተቋማቱ ቅቡልነታቸው ይሸረሸራል። በዚህም ኃይልን በብቻ ቸኝነት የመጠቀም የመንግስት መብት ጥያቄ ውስጥ ይገባል የሚል ስሌትም ይዘዋል ይላል ሰነዱ። በቅርቡ በኢትዮጵያም የጤና ባለሙያዎች ዘንድ የሚታየው እንቅስቃሴ በዋናነት ከጠላት የስልት ለውጥ ጋር የተገናኘ የፖለቲካም አጀንዳ ነው የሚል እምነቱንም ብልጽግና በሰነዱ ላይ አስፍሯል። ይህንን እንቅስቃሴም በቅርቡ ስንመለከት የፖለቲካው አጀንዳና የሌሎች አካላት ተጽዕኖ ያለበት በርካታ ማሳያዎች አሉ የሚለው የብልጽግና ሰነድ በተለያዩ ስልቶች ሰዎች እኩይ አላማቸውን ማሳካት ያልቻሉም የፖለቲካ አካላትና የጤና ባለሙያዎችን ትክክለኛ ጥያቄዎች መነሻ በማድረግና ሌሎች አግባብነት የሌላቸውን በመጨመር መንግስትን ለማጨናነቅና የራሳቸውን የፖለቲካ ዓላማ ለማሳካት እየሞከሩ ይገኛሉ ሲልም ሰነዱ አንስተዋል። ብልጽግና ከተወሰኑ እንቅስቃሴዎች ውጭም የሐኪሞች አድማ አልተሳካም የሚል እምነት እንዳለውና ጠላት ያላቸውን አካላት ግን እቅዳቸውን በማስፋት ሌሎች እንቅስቃሴዎችን ጭምር እያደረጉ መሆኑንም ገልጸዋል። አገር እያፈረሰ ያለው አገዛዞም አፍራሽ አካላት ሲል የሚጠራቸውን አካላት የራሳቸውን እኩይ ዓላማም ለማስፈጸምና የሀገሪቱን ሰላምና መረጋጋት ለማደፍረስ የተለያዩ ስልቶችን ሊጠቀሙ ይችላሉ የሚል ስጋቱንም አንስተዋል። ከእነዚህ ስልቶች መካከል ዋነኛው ህዝባዊ አመፅንና የትጥቅ ትግልን በአንድ ላይ አቀናጅቶ መጠቀም ነው ያለው ሰነዶም፣ ይህም ሁለቱንም የትግል ስልቶች አቀናጅቶ በመጠቀም የመንግስትን ኃይል በማዳከምና አለመረጋጋት በመፍጠር የራሳቸውን ዓላማ ለማሳካት የሚደረግ ጥረት ነው ሲልም ሰነዱ አብራርቷል። ለዚህ እንዲረዳቸውም አፍራሽ አካላት ብልጽግናን በብሔር፣ በሃይማኖት፣ በከባቢ በመከፋፈል የውስጥ ፓርቲ አንድነታችንን ለመናድ ይሰራሉ ሲልም እያደረግ ያለውን የዘረኝነት አካሄድ የተረዳም የሚመስል አመክኒዮም ሰጥቷል። ሌላው አፍራሽ አካላት ሊጠቀሙበት የሚችሉት ስልት መጠጋጋት፣ ኃይል ማሰባሰብና በተግባር መቀናጀት ነው ሲልም ይቀናጁብኛል የሚል ፍርሃቱንም አስፍረዋል። በቅርቡ እናት ፓርቲ መኢአድ ኢህአፓና ጊዮናዊ ንቅናቄን ፓርቲም በጋራ መንግስት ለመጪው ምርጫ ሰላማዊ የውድድር ሜዳም እንዲፈጠር በሚል ያወጡት መግለጫ ሰላማዊ እንቅስቃሴ ያለመ በሚል እኛን የሚያሳጣም እንቅስቃሴው አካል ነው ሲልም ፓርቲው በይፋም ፈርጀዋል። ሰነዱ ይቀጥልና እንደ ፓርቲ ልንከተላቸው የሚገቡ አቅጣጫዎች እንደ ብልጽግና ፓርቲ የመሃል ዘመን ወጥመድን ለመሻገር በሙሉ ኃይላችን መረባረብ ይኖርብናል ሲልም ይደመድማል። የብልጽግና ፓርቲው ምስጢራዊ ሰነድ እንደሚያሳየው ከሆነም የብልጽግና ፓርቲ ሙሉ ለሙሉም በፍርሃት ውስጥ እንዳለም ያሳያል። ስልጣኔን ከአሁን አሁን ተቀመው በሚል ፍርሃት ውስጥ እንደሚገኝም ይጠቁማል። አሁን በቀጥታ ከአማራ ክልል ወዳገኛቸው ሰበር የግንባር መረጃዎች አልፋለሁ። በቅድሚያ የዛምብር ሀብርጌድ ፋኖዎች አንጸባራቂ ድልን ተጎናጸፉ። በትላንትናው ዕለት የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ስምንተኛ በላይ ዘለቀ ክፍለ ጦር ዛምብር ሀብርጌድ ከሌሊቱ አስር ሰዓት ጀምሮ እስከ ምሽት ሁለት ሰዓት ተኩል ድረስ ባደረጉት እላ አስጨራሽ ውጊያ ድልን ተጎናጽፈዋል። ዛምብር ሀብርጌድ በትላንትናው ዕለት ከብልጽግና ኃይል ጋር ባደረገው ውጊያ የብልጽግና ኃይልን ምክትል ሻለቃ አዛዡን ጌትነት ታደሰን ጨምሮ አርባ ሁለት በላይ የብልጽግና ኃይል እስከ ወዲያኛው የተሸኙ ሲሆን ከሀያ በላይ ደግሞ ቁስለኛ ሆነዋል። ውጊያው የተደረገው ዛምብርሃ ብርጌድን አፍናለሁ በማለት ጉባያ ከተማ ካለው የብልጽግና ኃይል በተጨማሪም ከተለያዩ አቅጣጫ የተወጣጠው የብልጽግና ኃይል በአስራ ሁለት መኪና ተጭኖም ወደ ፋኖች ቀጠና መንቀሳቀሱን ተከትሎ ነው። በዚህም መረጃው ቀድሞ የደረሳቸው የዛምብርሃ ብርጌድ አናብስ ቀድሞውኑ በመጠጋት ወንበር ገደል በተባለ ቦታና ምችት በተባለ ቦታ ላይ የብልጽግናን ኃይል አይቀጡ ቅጣት የቀጡ ሲሆን በአራ ፓትሮል አስከሬንና ቁስለኛውን ሲያመላልስ የዋለ ሲሆን የፋኖችን ምት መቋቋም ሲያቀታቸው ከሀያ በላይ አስክሬን ጥሎም ወደ መጣበትም ፈርጥጠዋል። ራስን ከመከላከል ወደ ማጥቃት የገቡት የዛምብረሃ ብርጌድ ፋኖች እስከ ብልጽግና ካምፕ ተከስተው በመግባት ሁለት የአድማ በተና አባላትንና አምስት ክላሽንኮቭ የድረት ትጥቅና ካዝናዎችም የተማረኩ ሲሆን ለአገዛዙ መረጃ ሆኖ ሲሰራ የነበረም አንድ ባንዳም በቁጥጥር ስር አውለናል ሲሎም መግለጫ ሰጥተዋል። በሌላ በኩል በትላንትናው ዕለት የአፋብሃም ስምንተኛ በላይ ዘለቀ ክፍለ ጦር ስር የሚገኘው የሶማ ብርጌድ የፋኖ አባላት ጨለማን ተገን በማድረግ በእናርጅ እናውጋ ወረዳ መጣያ ቀበሌ የፋኖ ኃይሎችን ለማፈን የተንቀሳቀሰውን የብልጽግናን ኃይል በጀግኖቹ የሶማ ብርጌድ ተቀጥቅጦ ወደ መጣበት ቦታም ተመልሷል። ንጹሃን መረሸን የማይሰለቸው የአገዛዙ ኃይል በእናርጅ እናውጋ ወረዳ መጣያ ቀበሌም ይልቃል ታዴ የተባለ ግለሰብ ዕድሜው 33 የሆነንም ረሽኗል። አገዛዙ በመጣያ ቀበሌም ኤሌክትሮኒክስ ሱቅ፣ ጸጉር ቤት እቃዎችን፣ የቁርስ ቤት እቃዎችን በሙሉ እንዲሁም የንግድ ተቋማት እቃዎችን መዝረፉም ተነግሯል። ልማደኛው የቲሊሊ ዘንግና ብርጌድም ዛሬም ጀብዱ ሰርቷል። በዛሬው ዕለት ጠዋት ሁለት ሰዓት ላይ ከቡሬ ከተማ የተነሳው አጥቦ አይለብሲው ሚሊሻን ወደ ቲሊሊ ቀጠናም እየተንቀሳቀሰ ባለበት ጊዜ ጊዜ ትልሊ ዘንግና ብርጌድ ደፈጣ በመያዝ ለ30 ደቂቃ በቆየ ውጊያ 8 ሚሊሻ እስከ ወዲያኛው ሲሸኝ ቁጥሩ በውል ያልታወቀ ቁስለኛ ቡሬ ሆስፒታል ገብቷል። ይህ ብርጌድ ትላንት ትልሊ ከተማ ሃይስኩል ካምፕ በመግባት ከ10 1 በላይ መከላከያ አባላት ላይ እርምጃ መውሰዱም አይዘነጋም። በሌላ በኩል የቦምብ ጥቃትም ተፈጽሟል። የአብይን ኃይል ከምሽጉ ድረስ ገብቶም አይቀጡ ቅጣት በመቅጣት የሚታወቀው የአማራ ፋኖ ብሔራዊ ኃይል በጎጃ መቀኘቅ የተወፍቴ ጎርጎስ ስድስተኛ ክፍለ ጦር ንጉሥ ተክለ ሃይማኖት ብርጌድ ከዚህ በፊት በውስጥ የነበሩትን ችግሮች አሁን ላይ ምን ጥር አድርጎ መቀርፎም እንዲሁም ራሱን እንደ ንስር ያደሰም ሲሆን በደብረ ማርቆስ ከተማ በትናንትናው ዕለት መሃል ከተማ ቀጥር ላይ ዘልቆ በመግባት የአብማ ክፍለ ከተማ መቀበሌ ዜሮ አንድ ጽህፈት ቤት ግቢ ውስጥ ያለውን ገቢዎች ቢሮ ላይ የቦንብ ጥቃትም ፈጽመዋል። ከአማራ ህዝብ በሰበባ ሰበቡም በማስገደድ ገንዘብ እየሰበሰቡ ለመንግስት የአማራ ህዝብን እንዲያጠፉ የበጀት ዋነኛ ምንጭ በመሆን ከሚያገለግሉ ከሚያገለግሉት ተቋማት ውስጥ ገቢዎች መዘጋጃ መሆናቸው ይታወቃል። እነዚህ ተቋማት ውስጥ የሚሰሩ ግለሰቦች ከድርጊታቸው እንዲታቀቡም ተደጋጋሚ ማስጠንቀቂያ ቢሰጣቸውም ከዚህ እኩይ ስራቸውም ሊቆጠቡ ባለመቻላቸው የንጉሥ ተክለ ሃይማኖት ብርጌድ አናብስቶች በእነዚህ አካላት ላይ ስብሰባ በሚያካሂዱበት ቢሮም ዘልቀው በመግባት በቦምብ አስፈላጊውን እርምጃም በቀትር ወስደው ተልኳቸውን ፈጽመው ወደ ካምፓቸው መመለሳቸውን የፋኑ ኃይሎች ገለጹ። ይህ በእንዲህ ዳሞት ላይም ታሪክ ተሰርቷል። ታሪክ መጻፍን የሰርክ ግብሩ፣ ጀብዱም መስራትን የዘወትር ምግባሩ ያደረገው ደጋ ዳሞት ብርጌድ በትላንትና ውለት በነበረው ውጊያም ከአገዛዙ ዙፋነ ጠባቂ ሰራዊት የምትመለከቱትን ወታደራዊ ፓትሮል ከጥቅም ውጭ በማድረግ መማረክም ችሏል። ይህ በእንዲህ እንዳለ ወደ ጎንደር ስናልፍ የአማራ ፋኖ ብሔራዊ ኃይል ራስ አሞራው ውብነ ሶስተኛ ኮር ሰሜን ብርቅዬ ክፍለ ጦር ራስ ደጀን ብርጌድ የአገዛዙ ራስ ጠባቂ አድማ ብትናም መከላከያ ሰላም አስከባሪ የተባለውን ኃይል በአምስት ማዕዘን መቶም ድጋ መረብን ለጊዜው ይዞም ካምፕ ሰርቶ ምሽግ አጠናክሮም ከተቀመጠበት ትንታጎቹም የሰሜን ብርቅዬ ክፍለ ጦር ራስ ደጀን ብርጌድ በትላንትናው እለት ከሌሊቱ ዘጠኝ ሰዓት እስከ 11 ሰዓት ገብተው በቦምብና በብሬን በክላሽ ባደረጉት መብርቄ ጥቃት 26 ሙትና 15 ከባድ ቁስለኛ በማድረግ ቀሪውን ዛሬም ለቃቅሞ ከመረብ ተጠራርጎም እንዲወጣም አድርገውታል። ይህ በእንዲህ እንዳለ ወደ ወሎ ስናልፍ የአማራ ፋኖ ብሔራዊ ኃይል በድል ቀጥሏል። የላስታው አሳምኖ ኮር ሜጀር ጀኔራል ውባን ታባተ ክፍለ ጦር የብልጽግናን ስብሰባን በትኖታል። የአማራ ፋኖ ብሔራዊ ኃይል አፋ ባሃ ወሎ ቤት አማራ ላስታ አሳምኖ ኮር ሜጀር ጀኔራል ውባን ታባተ ስር በአርበኛ ማረጎም አስፋ የሚመራው ደጃዝማች ዋሽኮም አድማሶ ሻለቃ መቄት ወረዳ ወቄጣ ከተማ ላይ ሊካሄድ ተጀምሮ የነበረውን የብልጽግናን ስብሰባ ሳይካሄድ እንዲበተናል አድርገውታል። በትላንትናው ዕለት የመቄት ወረዳም ብልጽግና ኃላፊም የግብርና ጽህፈት ቤት ኃላፊና የወረዳው ገቢዎች ቢሮም ኃላፊ በተገኙበት የቀበሌ ብልጽግና የወቀጤና አካባቢው የባጃጅ ሹፌሮች የአራት ጉድኝት ትምህርት ቤቶች መምህራን ዳይሬክተሮችና ሱፐርቫይዘሮች በተገኙበት ሊካሄድ የነበረው የብልጽግና ዲስኩር ስብሰባም ሳይካሄድ ሙሉ ለሙሉ መበተንም ተችሏል። መበተን የተቻለውም በዙሪያው ጥበቀ የነበረውን በቁጥር እስከ ሁለት መቶ የሚደርሰውን የብልጽግና ዙፋና ጠባቂ ሰራዊት፣ ሚሊሻ፣ ፖሊስ፣ አድማ በተናና መከላከያ ይህንን የብልጽግናን ኃይል በሁለት አቅጣጫ ሰብሮ በመግባት ከረፋዱ አራት ሰዓት ተኩል እስከ አምስት ሰዓት በወሰደም ቀዶ ጥገና የጠበቀ ኃይሉን በመምታት ሙትና ቁስለኛ በማድረግ ስብሰባውን መበተን እንደተቻለ ነው የፋኖ ኃይሎች የገለጹት። ስብሰባውን ሊመሩ የመጡም የብልጽግና ወዳደር ባንዳ ካድሬዎች እግር ያውጭኝ ብለው ወደ መጡበት ፍላቂት ከተማ የፈረጠጡ ሲሆን በደረሰበት ምት የተበሳጨው ጥምር ጦሩም የአገዛዙ ዙፋን አስጠባቂ የወቄጣና አካባቢ የባጃጅ ሾፌሮችን ወጣቶችን ያገኙትን በሙሉ ሲደበድቡም ሲያሰቃዩና ሲያንገላቱም ውለዋል። በተመሳሳይ በመቄት ወረዳ ሀና መካት ከተማ ሊካሄድ የነበረው የብልጽግና ስብሰባም በአርበኛ ጨለፍ የሚመራው የአካባቢ ፏን ነው ቀድሞ መረጃ በደረሳቸው መሰረት ደፈጣ በመያዝ ገተው ተጎትቶ የመጣውን ኃይል መጥተው ከቦታው ሳይደርስ ሊካሄድ የነበረውን ስብሰባም በትነውታል። አድማጭ ተመለካቾች ጆዎች ለዕለቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በቀጣይ በሌላ ዘገባ እስካገኛችሁ ቸር ያሰማን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ፣ እንዲሁም ላልሰሙ እንዲሰሙ ቪዲዮን ሼር ማድረግ እንዳትረሱ። እንዲሁም በዝግጅት ክፍላችንና በዜናዎቹ ላይ ያላችሁን ሀሳብ አስተያየት በኮመንት መስጫ ስር ታሰፍሩልን ዘንድ በትህትና እንጠይቃለን። በቀጣይ በሰፊ ዘገባ እስካገኛችሁ ቸር ያሰማን።